አሰላሙ አሌይኩም ወራህመቱላህ ወበረካቱ ውድን የተከበራቸው የኔ ቤተሰቦች እንደምናቸው፣ እንዲሁም ክርስቲያን ወገኖች ሰላም ብያለው። እስቲ አንድ ጉድ ላሳያችሁ፣ እንመለሳለን እንሻላ። እስቲ እዩትማ፣ ይህን ጉድማ ሳታዩ ሙስሊም የውን ክቡላ ይ ብስሚላህ ወሰላቱ ወሰላሙ አላ ረሱልላህ። ወንድምና እህቶቼ ለምን እንደ ፈራን ግን ገብቷችኋል። የሙፍቲ ቀብር በዚህ መልክ መቀበር የለበትም ለብቻው ተገንጥሎ ሲቀበር መጥፎ ነገር ቢሰራ እንኳን ከልካይ የለም፣ የሚያስቆማቸው አካል የለም። ምንለው ለምን እንደሆነ ታውቃላችሁ? ተመልከቱ። ይሄ ፈድሎ ሐሰን በመባል የሚታወቀው አኗር መስጂድ ውስጥ ይኖር የነበረው ግለሰብ የእሱ ቀብር ነው። የት? ሙስሊሞች መቃብር ላይ ማለት ነው። የት? ኮልፌ የሙስሊሞች መቃብር ላይ እንኳን ሰዎች ምን ያደርጋሉ? ይኸው የፈድሎ ሐሰን ቀብር ላይ ይኸው ሰዎች ተሰብስበው አራት ሴቶች፣ ሶስት ወንዶች መኪና አቁመው ምንጣፍ አንጥፈው አላህ ያሳያችሁ ይሄንን የሚያክል ዙርባ ጫት ተመልከቷቸው ተመልከቷቸው ይሄን የሚያክል ጫት ስለዚህ ሙስሊሙ ተረባርቦ ምን አደረገ ይሄንን በአዳም ልኮ ይሄው ፈድሉ አጠገብ ፈድሉ ቀብራ አጠገብ ተ ይሄ ጫት እንግዲህ አላህ ያሳያችሁ ሙስሊሙ ተረባርቦ ምን አደረገ አስቆመ አልহামዱሊላሂ ረቢል ዓለሚን ሙፍቲ ቤት ውስጥ ግን አንድ ሺካሬ ናት። ለብቻ ለቀብር ናት። ምናም ቢባል ውስጥ ገብቶ ማን ያያል? ይሄ ዛሬ የሚሰራው ነገ እንደሚሰራ በምን እናውቃለን? ሙስሊሞች ሆይ ተውሂድ ማለት ነቢዩ ሰለላሁ አለይሂ ወሰለም የተጋደሉለት ጉዳይ ነው። አቡበክር ስዲቅ ነቢዩ ሰለላሁ አለይሂ ወሰለም እንደ ሞቱ ምን አለ? ሙሐመድን የሚያመልክ ካለ ሙሐመድ በእርግጥ ሞቷል፣ አላህን የሚያመልክ ካለ አላህ ሁሌም ሕያው ነው፣ መቼም የማይሞት አለ። አደራ በተውሂድ

ነቢዩ ኩዝ በኢዲ ማይል ከሆነ የአመቱን ልደት ማያከብር ከሆነ ሰኞ የሼሆች ነው የማይል ከሆነ ማክሰኞ የኑሮ ሴን ነው የማይል ከሆነ ኢሮብ የአብዱል ቋዲር ጅላሌ ማይል ከሆነ ቅዳሜ የከዲር ማይሰት ከሆነ የነቢዩን ሱና የሚከተል ከሆነ እኔም ዋብያ ነኝ ይልሃለሁ። ዋብያ ነኝ። ስለዚህ ዋብያዎች አሁን ደግሞ ማን ነው ሶሪ አህባሽ ማለት ነው። የህለ ሱናዎችን ፎቶ እየዘገዘጋችሁ ቪዲዮ እየሰራችሁ ነው፣ ወይ ወደ ሀቅ ነው ማስረጃ ይዛችሁ አስረዱን እያላችሁ ነው ግን አታስረዱም? የለማ፣ ምን ታስረዳለህ? ወላሁ መውጁዱን ብላ መካን እያልክ። እስኪ አንድ ህጻን ልጅን አሁን ለምሳሌ አጠገባችሁ ያለ ህጻን ልጅ ማለት ነው፣ ዱ አድርግልኝ ብለህ እጁን እንደዚህ አድርጎ ወዴት ነው የሚያደርገው? እንዲህ እንዲህ እየያዛ ዞሮ ነው ና ወላሂ ቀጥ አድርጎ እንደዚህ እጁን አላህ ይላል። ወዴት ወደ ሰማይ ነው አጋጦ እንዲህ ብሎ። ስለዚህ አንተ ደግሞ አላህ የት ነው የምትለው? አላህ ያለ ቦታው ነው ያለው። እናንተ አታቁም። ቁራን ውስጥ ያለውን የምትክዱ እንደማን ናቸው? አህባሽ እማ አህባሽ፣ ሼሁ ድረሱልኝ የቃጥባሬ ሼሁ ድረሱልኝ፣ ያልከሶ አልከሶ ድረሱልኝ፣ ማድርሹ ድረሱልኝ፣ የዳንግለው ሼክ ድረሱልኝ ነው የምትለው አህባሽ ማለት ነው። እነ ዋብያዎች ደግሞ ያ አላህ ነው የሚሉት እጃቸውን አላህን በብቸኝነት አምልክ ስላለክ ዋብያ ብለዋል አይደለ ተውሂድ ያለ ሀቅ ነው። ወላሂ አላህ በባሪያው ላይ ያለው ሀቅና ባሪያው ደግሞ ባላ ላይ ያለው ሀቅ ብለው ተጠየቁ። ራስ ሰላሰለ ባል ያኒ የባሪያው ሀቅ ባሪያው ላይ ቀጣው ነው በሱ እስካላሻረከ ድረስ ምን ካላለ? አላህ ነው ቃል ገብቶለታል ለማን ለባሪያው ለኛ ማለት ነው በሱ ያላሻረከ ከሆነ እማ ያሻረከስ ያው አላ አላህ ገፉር الرحیم ነው ይልሃል አላህ شدید العقاب አላህኩ ብርቱ ምንድነው ይቀጣል በብርቱ ይዛል ከያዘግ ደሞ አይለቅህም ለዛም ነው አዛኝ እንደሆነ ያወክ እንደሚቀጣም ይወቅ ገባለ ለበሱ

ለሞት ስካር አለው ወይ እያሉ ነበር። ከባድ ነው የሞት ስካር። ዝም ብለን ላላ ለላ አላህ ለውፈቀው እንጂ በሚላሱ የሚመጣው ሌላ ነገር ነው። ሰውን እየጠራ የሚሞት አለ። ያልጠበከው ሰው በቃ አሊም ነው ያልከው ሰው ማለት ነው። ምክንያቱም አላህ ሲያገር አልህ ነው አይደለም። እንደዚህ ሽርክ ውስጥ ተጨማልቅ አደለም። ለሰው ሰግድ አደለም ማለት ነው። መውሊድ እያከበርክ ምን እያልክ አይደለም። እንደዚህ እልም ላይ ኖሩ በጣም ብዙ ሰዎች ሻሃዳን ይዙ። ስለዚህ ተውባ እንትን የሚለው ሳት ሞት ነፍስ ባላህ እጅ ሳት ገባ ነው። ገርገራ ውስጥ ሳት ገባ ነው። ተውባ መጀመሪያ አሁን ባለንበት እኔ አሁን አሁን ባለውበት። ምክንያቱም የሞትበት ቀን አላቅማ ያደረኩትን ወንጀል አሁን ያረ ያረብ በማረኝ ብዬ ነው። ሰው ጋ ሄጄ፣ እንደናንተ ቀብር ጋ ሄጄ ተንከባልዬ ሼሆቼ ድረሱልኝ፣ ልጅ ስጡኝ ምናምን ስለትገባለህ መውሊድ ሲደርስ

ለዓለማቱ ጌታ ነው በልብሉ ያላቸው። እናንተ ደግሞ ለሸይጣን ተዋርታላችሁ፣ ችግር የለባችሁም። ለመውሊድ አድባሩ ቆጥብሬ በሬ ምን ቅብርት ሰ እያልክ አህባሽ፣ አህለሱናዎች ደግሞ ያረብ ረብ ላሉ እጃቸውን እንስቶ ያ ረብ አህባሽ እንትን ሲል ሼሆቼ ድረሱልኝ፣ የቦታው አድባር ድረስልኝ፣ በቃ ያኔ ይህም ፎጣ ደራር በተለብሳለህ። ከዛ በኋላ አህባሽ ጫቱን በሁለት ውስጥ አፉን ትልላል ያኝካል፣ ምናምን ከዛ ሰው በቃ አለም ነው ምናምን ፍረዋል ምናምን በቃ ሊሰግድለት ላ ኢላሃ ኢላላህ። እንደ አህባሽ ጠማማ ሰው አለ እዚህ ምድር። እኔ እንዴት እንትን የምጠላችሁ ወይ ኔ እንዴት እንትን የምጠላችሁ፣ ምክንያቱም ያለህን ሀቅ ያለህን ስልጣን ለሰው ምሰጥ። አህባሽ በማስረጃና የለም ወፍ የለም አታመጣም። እናንተ አሁን ሙስሊም እኔ ወላይ የሚያናደኝ እኛ ከእናንተ ተጨምረን ሙስሊም መባላችን። ባለፈው አይተናል እኮ ቀጥታ ስርጭት ላይ ላይቭ ላይ ማለት ነው። አለም እያያችሁ፣ አለም እያየች ፋና ቲቪ ነው ምናምን ቀበርት ሴ የተሽቃበጠ ቄሱ ሚኑ ሚኑ እነበራል ላይ እንዳለ እኔ እኮ ማን ነው የሞተው ወላይ ግራ እስከሚገባኝ ድረስ

እንቅልፍ የለበትም። እኛን ጠብቆናል። ታዛዥ መላይኮች አሉት፣ እንደኛ ጠማማ ያልሆኑ ታዛዦች፣ ሀያ አራት ሰዓት እሱን የሚታዘዙ ማይበሉ፣ ማይጠጡ፣ ማያገቡ ልጅ አይወልዱ፣ ምና ምን ነገር ማያደርጉ። አላም አይበላም፣ አይወለድም፣ አይወልድም። እሱ ብቻ ነው። እናንተ ግን ቁራን ውስጥ ያለውን እየካዳችሁ እንዲህ። እናንተ ሰው ናችሁ። አሁን እናንተ ሰው ናችሁ። ወላሁ ሰሚዩን ዓሊም አላህ ይሰማል፣ ግን እንደኛ አይሰማም። ዋብያዎች አላህ ይሰማል ይላሉ፣ ከሰው እኩል አድርጉታል። አላህ ቁርአን ውስጥ አለ። ታዲያ አላህ ቁርአን ውስጥ ያለን እንቀበላለን። እናንተ ከካዳችሁት፣ እኛ ደግሞ አንክደውም። አላህን እንዴት ቁርአን እኮ ነው። ለአላህ እኮ የአማሩ ስሞች አሉት፣ ያ ወዱድ፣ ያ ረህማን፣ ያ ፈታህ፣ ያ ረዛቅ በሉት። እናንተ ደግሞ ይሄን አትቀበሉ። እናንተ ግን ጭንቅላታችሁ ምንድን ነው ያለው? ወይስ ሌላ ቁርአን አላችሁ ነው? ወላይ ነገሩን እስቲ ግራ ገባኝ። ቁርአን ውስጥ እንደዚህ የሚያዝ እስልምና የለም። በእስልምና አትነግድ፣ አህባሽ፣ አህለል አህባሽ አትነግድ። እስልምናችን እንደዚህ አይነት የሼሆች የነፈር ልብላ መርዝ ብላ ሂድ ብላ፣ ግን እስልምና እንትን አትለካክፍ፣ አትለካክፍ እስላም ሙስልምን አትበሉ። ሙስሊም ማለት እጁን ላላህ እጅግሩን ላላህ የሰጠ ማለት ነው። ኢስላም ማለት ደግሞ ዲኑ ነው። ስለዚህ እስልምና ውስጥ እንደዚህ አይነት ሌባ፣ አጭበርባሪ የለም። ስለዚህ አታጭበረብሩን ዲነን ኢስላም ረሱል ስ ስለም ላይ ላይ ለላን ተውሂድን ለማስተማር ይኔ ያክል ስቃይ ነው ያዩት። በራብ ምክንያት ሆዳቸውን እስከ ድንጋይ እስከ ማሰር ድረስ ጉርጓድ እስከምደበቁ ድረስ። ለምንድን ነው ይሄንን ለማምጣት ነበር። ዛሬ ግን እነሱ አምጥቶልህ አንተ ግን እየቀለድክበት፣ አይበሉም ነበረ። አታውኳ አይደለም? አላህ እኮ ይሰጣችኋል። ልስጥህም ዱኒያን ጀነት ላድርግልህ ብሏቸው ነበረ። ፍዳካ ቢሆም ግን አይ ይቅርብኝ፣ እኔ ዱኒያን አልፈልጋትም። ምክንያቱም ዱኒያ አላህ ዘንድ ጥንብ ናት። ዱኒያ ማለት ለካዱ ሰዎች ጀነት ናት ለአማኞች ደግሞ እስር ቤት ናት ምክንያቱም አማኞች ከሰሩባት ይጠቀሙበታል እዚህ ስራ ነው ስራ ነው ያለው አኺራ ላይ ደግሞ ሂሳብ ነው ያለው አላ ዘን ቁ አንፉሰኩም መጀመሪያ አንፉስህን ነፍስህን ታደጋት ከምን ከእሳት ከዛም አህሊኩም ያኔ እነዛ ቤተሰቦቻችሁን ምንም አያውቁም ምስኪን ገጠር ያሉ ምስኪኖች ምንም ወላሂ በጣም ቁም ያሳዝኑት። ተውሂድ ያልገባቸው አሁን አሁን አልሀምዱሊላህ እየቀነሰ ነው፣ ግን በፍጹም ያልተተዋ ማለት ነው አለ እኔ የሚገርመኝ ወላሂ እኛ ዞን ላይ ማለት ነው አንድ አልከሰው የሚባል ቦታ አለ። የሽርክ ማት ያለበት እዛ የተቀበር ሰውየው እዛ ነው የተቀበሩት። ግን ሰዎች ሄደው ስለት ያደርጉ ነበር። አሁን ድረስ የሌላ እምነት ተከታዮች እራሱ ሄደው ስለት ያደርጋሉ። እኔ እኮ ይሄን ማለት ልጅ ስጡኝ ተብሎ ይለመናል። ሌሎቹስ ያው በቃ የሌላ እምነት ናቸው፣ ሙስሊሞችም እንደዚህ ያደርጋሉ። ይዘን ሄደን አርደን ልጅ አገኘን ከዛ ሄደን በሌላ እምነቶችስ ሌላ እምነት ናቸው። እሺ ችግር የለውም እንበል። ያኔ እናንተ አህባሾች እኮ ከነሱ ምንም የተለያችሁት ነገር የለም። በየወሩ በየዓመቱ በየሐሙስ ቅዳሜ፣ ሮብ ምናምን ስትል ስታከብር ትብላለህ ተበላለ ተጠጣለ ምንም ችግር የለብህም። ሰላት ቢያልፉ ጫቱን ላለማ ካፍህ እንዳታወጣ ሰላት አዛንሲ ምናምን በቃ ትጨፍራለህ። መንዙማ ነው መስሜ የለህም ለቁራን ቦታ የለህም። ቁራን እንኳን ልትቀራው አይደለም ልትገብረው አይደለም ዞርም ብለ ታየውም። ምክንያቱም ቁራን የሚለውን ብታቅማ ኖሮ እና ነዘነ ዚክራ ወይ እና ለሁ ለሐፊዞን አለላ እኛ እኮ አወረድ ነው እኛውኑ የምንጠብቀው ዚክራ ማለት ቁራን ነው። ቁራን ነው፣ ሌላ ነገር እንዳይመስለ። ከዛ በኋላስ እናንተ ደግሞ ቁራን ማህሉቅ ነው ትላላችሁ። እናንተ ቁራ አታፍሩም፣ አታፍሩም እኮ ነዘነ እያለክ፣ አወረድነው እያለክ። እሺ አላህ ነዘነ ሲልህ አላህ የት እንደሆነ አመለክትህ አላድል ወላሁ አርረሕማኑ ዐለል ዐርሽ ኢስተዋ። አዎ አላህ ደግሞ የትኛውም አንድ ባሪያ ነጻ እንደወጣች አውቃለች። በዚህ ንግግር ሰለስንም ይሄ ሳይ ቡኻሪ ላይ ያለ ነው። እና እናንተ ደግሞ መቼም ያው ይሄን ነገር አታምኑም ነው። ስለዚህ ከእናንተ እኛ ተጨምረን ሙስሊም መባላችን በጣም ነው የሚያሳፍረው። አለም እያያችሁ ሽርካችሁን ስት እንትን ስታሰራጩ ነበር። ምን ይሄን አደባባይ ምንድን ምንድነው የሚባለው እኔ

ኩፍር ታስፋፍኩን አሁን እናንተ አላማችሁ ወላሂ አይሳካላችሁም። ከሙስሊሞች ይልቅ የሌላ አይነት ተከታዮች ወንድሞቻችን እንደሆኑ አሳዩን። በዚህ በሙፍቲ ሞት እና ድሮስና የምታጨበጭቡት አብራችሁ አይደለ እንዴ? ሙስሊሞቹን የምታስገድሉት እና አህባሽ አይደላችሁም እንዴ? አዎ በፊት ድምጻችን ይሰማ ምናምን ምናምን ማሽቀበጥ ነበር። አሁን ሱፍን ገርግደ ምናምን አሁን ስልጣን ላይ ቁጭ አልክ በቃ አላህ በቃ ያኔ ሀብታሙን ምናምን አያገባህም። አሁን ስለ ዲን ስለ ተውሂድ አታስተምሩም። እነ አህለ ሱናዎች እነ ሻክር ሱልጣን እነ ሳረት ከማል ሲያስተምሩ ደግሞ እነሱን ሰድባለህ። ሌባ እንደው አላህ ወላይ ወይ ኢዳ ይስጣችሁ፣ ወይ ደሞ አጥመሞ በዛው ይጥረግልን እና አህባሽ ማለት ነው። ስለዚህ እናንተ ቁራን የኛ ነው አትበል። ቁርአን በአቅል ነው የምትለው አቅላችሁ ካልገጠመ ከቁርአንና ከሐዲስ አህል ስኖች ደግሞ በቁርአንና በሐዲስ የገጠመውን ነው የሚሄዱት። ጭቅጭቅ እንትን ስትሉ ወደ ቁርአን ተመለሱ፣ ወደ ሐዲስ ተመለሱ የተባለው ቁርአን ውስጥ ሁሉ መልስ አለ። ሁሉ መልስ ይም ለምሳሌ ልጠቁምህና ሱረት ጣሃ ሂድና ሄድና አራህማኑ አለል ዓርሺ ስተዋ የሚለው ታገኛለህ ቁጥር አምስት ላይ ግን እናንተ ደግሞ ያው ጣማ መስል ሆናችሁ ብትባሉ፣ አህባሽን ማስረዳት ማለት እንኳን እኔ እኔ ተራዋ እኔ ምንም እውቀት የሌለኝ እኔ ተዉትና፣ አህባሽ ማለት ስንት ነገር ያወቁ ኡስታዞችን ማይሰማ ጃሂል ጆሮ የሌለው ውሀ ላይ ማነው ድንጋይ ላይ ውሀ ማፍሰስ ይቀላል እነዚህን ከማስረዳት ማለት ነው። ወይ ማስረጃ ያመጡ ዘብለ የሆነ መከራከር ብቻ እና አህለሱናዎችን ፎቶ እየዘቀዘክ ወላሂ፣ እነሱ ቢሞቱ ራሱ ደማቸው ራሱ ያኔ ሚስክ ነው፣ ሚስክ። ወላሂ ባለፈው ከአህባሽ ተጨምረ አስገደልኩ፣ አንድ አስገድላችሁታለን የሆነ ወንድማችን ወላሂ፣ በጣም ጩጭ ነበር ከሳውዲ ተመልሶ። እና እናንተ አላህ ያንሳችሁ። ወላሂ እኔ ምንም ቃላት የለኝም፣ አላህ ያንሳችሁ። ሌላ ምንም ምላችሁ ነገር የለም። በእናንተ ምክንያት እኛ ታምናል። የምር በእስልምና እንደዚህ ሲጫወቱ ሙስሊሙ ዝም ብሏል፣ ቁጭ ብሏል። ያኔ እኔ ማውቀት የለኝም ግን ለአላህ ይሰጣችኋል ወይ አላህ ኢላ ይስጣችሁ ወይ ደግሞ ያጥፋልን ነው ምለ አህባሽ ምድር አህባሽ ነው ምለ። ሰላም አለይኩም።